ቡኒ ቡና ቡና ቡኒ የተባለች ደግሞ እንግዲህ የአዩ ጓደኛ ሰኢድ ለልጅ ስትል የትማቲድ አዩ እርጉዝ ናት፣ ስለዚህ ባህር ዳር እንዳትሄድ እያለችው ትገኛለች ማለት ነው። እኔ በጣም የገረመኝ እና ያሳዘነኝ ነገር እንዴ ምንድን ነው አለቅላቂው መብዛቱ ማለት የሆነ አሽቃባጩ መብዛቱ ምንድን ነው? ምን ተገኘ? ምንድነው ያለው ነገር አልገባኝም። ሰኢድ ደግሞ እንግዲህ በንግስት ሱማያ እንዳትሰሪ፣ በሷ እንዳትሰሪ የሚደብራትን ነገር እያደረግሽ ስለሆነ፣ እየሰደብሻት ስለሆነ እረፊ፣ በሷ እንዳትሰሪ፣ ቪዲዮሽን አርፈሽ ከሰራሽ ስሪ ብሎ እንግዲህ ማስጠንቀቂያ ሰጧታል ማለት ነው። እና በቃ መስጠቱ በጣም ነው ያስደሰተኝ ማለት ነው ለዚች ልጅ፣ ምክንያቱም ማረፍ ስላለባት የምትለውን እንግዲህ ጉድ ስሙልኝ ማለት ነው። ስማ ስለ የትኛዋ ስለ የትኛዋ ታዲያ እኔ ምን አገባኝ? እሷ አንድ ነገር ያለችውን ባለችው ነገር ላይ የሰራውትን አጠፋው እንዴ ሲጀመር ነው እሷስ ምን ብላ እንደሰደበችኝ አይተሃል? እሷስ ምን ብላ እየሰደበችኝ እንደሆነ አይተሃል? እና ታዲያ እኔ ምን አልኳት? ለምን እምነትሽን ትቀይሪያለሽ? ከዚህ በፊት ለሰይድ ስትይ ነው ወይ እየሰለምሽው ነው ያልኳት። አጠፋው እንደ እኔ ያልኩት። እኔ በትክክለኛው መናገር ያለ እና ያለን። እስኪ ስለአዩስ ብሰራ ቅር አይልህም? እናያለን እስኪ እናያለን እኛም ማለት ነው ያልሽ ሱማያ ላይ ማለት ነው አፍሽን ብትከፍቺ እኛም እናያለን ማለት ነው እኛም እናያለን በቃ ገና አፍሽን እናዘጋሻለን እኔ እኮ አልዞርብሽ ከዞርኩብሽ እንድታቆሚ ያደርግሻለሁ ብዬሽ ነበር እንድታቆሚ ሱማያን የሚነካ ሁሉ ሱማያን የነካ የለውም በረካ ብዬ ተናግሬያለሁ ስለዚህ ሱማያን የነካ ሁሉ ማንም ምንም ይሁን በቃ እሷን ማንሳት አይችልም። እሷን ማንንም በክፉ ስለነካሻት ነካሻት፣ ስለነካሻት ነካችሽ። ይሄው ሰኢድ ምስክር ነው ማለት ነው። አንቺ መጀመሪያ ስለነካሻት ነው የነካችሽ ብሎሻል ማለት ነው። መጀመሪያ የነካሻት አንቺ ስለሆንሽ፣ ስለዚህ ተነግሮሻል ማለት ነው። አርፈሽ ተቀመጭ፣ አርፈሽ ተቀመጭ። ሌላስ ምን አለሽ? ነገር ላማክር ነበር እንትን እንዴ ነው አዩ የነገረች ነገር አለ እንዴ። ሰሞኑን እኮ በጣም እያጨናነካት ነው። ወይ ብትቀርስ አንተ ለምን ትሄዳለህ እ ላኔ ላማክር ፈልጌ ነው የደወልኩት። ገባ እ አይሰማም እንዴ

እንግዲህ እቃ እየገዛ ይሁን እንደሆነ አላውቅም። በጣም ቢዚ አሉ። በጣም እየተጨናነቀች ነው። ታውቃለህ፣ ይቺ ልጅ በኋላ የሆነ ነገር እንዳትሆንብህ ነው የምልህ። በቃ ማለት ያው ያሁኑ ይለያል። አንተ ታውቃለህ። አይ ምናልባት ያው የምትልህን ነገር ቅር የምትልህን ነገር ሰምተህ ብትቀር እኔ ደስ ይለኛል። በእኔ በኩል ታውቃለህ፣ ያው ብትቀርና አብራችሁ ብታወሩበት በዚህ ነገር ላይ እሷም እንደዚህ እየሆነች አንተ ትታህ ብትሄድ በጣም ነው የሚደብረው። ታውቃለህ በኋላ የሚቆጨህን ነገር ባታደርግ በእኔ በኩል ደስ ይለኛል። ያችያለች እሷ ምንም ለአንተ የነገረችህ ነገር የለም። ግን ማለት ያው ነው ሁሉ ነገር እንደነገረች ነው። ስለምንድን ኦኬ። ስለዚህ አልነገረችህም ማለት ነው። ስለምንድን ነው? እኔም ታውቃለህ፣ ያው መናገር ፈልጌ አይደለም፣ ግን ያው አሁን ለአዩ ስል ግዴታ ስለሆነብኝ ነው ምነግርህ፣ ሰኢድ እና ይሄንን ነገር በሚስጥር እንደምትይዘው ቃልግባልኝ ምንድን ነው ሰው ስለምንድን ነው ሰው እኮ ቃል ግባልኝ እና ነግራለሁ። ለእሷ እንዲህ ነው፣ ለምን ለምን አልነገርሽኝም? ምናምን ብለ እሷ ላይ እንድትጨውባትና እንድትቆጣት አልፈልግም። ታውቃለህ ማለት አንድ ለእኔ ብቻ ነው የነገረችኝ፣ ማንም የሚያውቀው ነገር የለም። እና ዛሬም እንትን ምንድን ነው እሱ ታውቃለህ፣ አዩ እርጉዝ ነች፣ ታውቃለህ ሰኢድ ማለት ያው ሰኢድ ለአንተ መናገር አልፈለገችም ሳይሆን አንተን ሰርፕራይዝ ማድረግ ነው የምትፈልገው። አሁን እርጉዝ ሆኜ ገና ሳልደርስ እንዲነኝ ከምለው ገና እንደውም በቃ በቃ ገፍቼ ገፍቶ ወሬ ገፍቶ እንደውም ለመውለድ ስቃረብ ነው እርጉዝ መሆኔን እራሱ የምነግረው። አሁን እኔ ለሱ መናገር አልፈልግም፣ እንዲያውቅ አልፈልግም። ቀስ በቀስ እንግዲህ ያላካለ እራሱ ያውቀዋል አለች። ታውቃለህ ለምን እኔም አማክሬ ነበር እና በትነግሪ ውስ በኋላ ለምን አልነገርሽኝም ብሎ ከአንቺ ጋር እንዳይጋጭ በሚለው እንዲህ ሳማክራት፣ አይ ተይው ችግር የለውም አልነግረውም፣ አንቺ ብቻ ሚስጥር አድርገሽ ይሄንን ነገር አቆይልኝ ብላኝ ነበር። እኔም በቃ ሁኔታዋን ሳይ በቃ ማለት እንደዛ የለቀቀችውን ቪዲዮ በረኪና ምናም ላጠገቧ ምናምን አድርጋ ሳይ በቃ ደነገጥኩ። ታውቃለህ ቺ ቆይ እጉዝ ነች እንዴት ነው እንደዚህ አይነት ነገር የምታስበው በሚለው ልናገር ሳልፈልግ ነው። በቃ ታውቃለህ፣ ለአንተ ይሄንን ነገር ልናገር የተገደድኩት ማለት ነው። አብረን እንሄድ ነው አብረን እንሄድ ነው የዛን ቀን ደውላልኝ እንደውም በቃ ትንሽ እያመመኝ ነው ቡኒ እስኪ አንዴ እንሂድ ሐኪም ቤት እንሂድ ብላ ደውላልኝ ነበር። እኔም ወዲያው አንተ እዚህ አልነበርክም ታውቃለህ። አሁን ምን ሆን ነው ታዲያ ምትነ እና በቃ ይቺ ልጅ አሁን እየተጨነቀችብህ ነው፣ እርጉዝ ነች። አንድ አልነገ ባትነግርህ እንኳን እኔ ልንገር ብዬ ነው። በቃ ይቺ ልጅ በኋላ ተጎድታ የሆነ ነገር አንተም ከምትጸጸት ያለውን ነገር እኔ ልንገር ብዬ ነው። በኋላ ይቺ ልጅ አንድ ነገር ብትጎዳ ልጃችሁ አንድ ነገር ቢሆን፣ በመሀላችሁ በጣም ጉዳት ነው። እና አስብበት። እኔ በአትሄድ ደስ ይለኛል፣ አትሄድ ነው የምልህ፣ ባህር ዳር ማለት ያው፣ አይ በአትሄድ ደስ ይለኛል ታውቃለህ፣ አጠቃላይ ማለት ነው። ተጨንቃይ የሆነ ነገር እራሷ እንዳታደርግ ነው የምሰጋው ታውቃለህ። ሰኢድ እርግጠኛ ነህ ይሄ ነገር አይቆጭም? አስብበት ሰኢድ፣ ለልጅ ስትል ብታስብበት ጥሩ ነው እ በታስ ነው። እኔ ማንንም ንቄ አላውቅም፣ ንቀት ነው የሚባል ነገር የለም። ታውቃለህ ነው። እንግዲህ ጉዷን እንደሰማችሁት ነው ማለት ነው። ጉዷ ማለት ነው። ጉዷ፣ ጉዷ፣ የውሸት ጥግ፣ የውሸት ጥግ ሰኢድ ገና ባህር ዳር ይሄዳል ብሎ እዚህ ማይልኩ እንዲህ አንችንሽ እንዲያስረግሽ አታዩን፣ ጥያቄ እንግዲህ ዋቢ ያስረግዛት ማን ያስረግዛት አይታወቅም። የሱ ያስረግዛት ማንም አይታወቅም። ብታረግዝ እንኳን ማለት ነው ብታረግዝ እንኳን ስለዚህ አንቺ አርፈሽ ራስሽን ስራሽን ስሪ። ተነግሮሻል። ሱማያን ማንሳትም ሆነ ለሰይድ እዚህ ና እዚህ ሂድ የማለት መብት የለሽም። ወይ ሶስተኛ ሚስት ለመሆን ኦኬ ጥረት እያደረግሽ ነው ለካ። ምንም ችግር የለም፣ ያገባሻል ሰይድ። በረኪናሽን ብቻ ጠጪ ማለት ነው። በረኪና ጠጣለው ብለሽ በረኪናሽን ገዝተሽ በአፍጥር ሰዓት ያው እንደ አዩ ጎዝጎዝ አድርገሽ በረኪናሽን ይዘሽ ቅረቤ፣ ሰይድ ያገባሻል እንጂ በዚህ ልክ ምን ቤት ነሽ ማን ነሽ ምን አገባሽ ሱማያ ላይ እንደዚህ ዘለሽ ፊልጥ ያልሹው ማለት ነው። ስለዚህ ረፊ ረፊ፣ ሱማያን አታንሺ፣ ስሟን አትጥሪ፣ ብታርፊ የተሻለ ነው። በጣም ረቀት ተጓዝሽ ስላዩ ብሰራ ምን ስሪባት ምን በረኪና እየጠጣሽ ነው። በሷ ስሪባት ስሪባት ማለት ነው። አንቺ ምርጥ ጓደኛ ነሽ ላዩ ማለት ነው። ላዩ ምርጥ ጓደኛ፣ ምርጥ አሽቃባጭ ነሽ ማለት ነው። ውሸታ በውሸት የተገነባችሁ ናችሁ ሁላችሁም። ስለዚህ ንግስት ሱማያ በእናንተ አፍ ልትነሳ አትችልም። ረፉ አታንሷት፣ ስሟን አትጥሩ። አትጥሪ አንቺ በተለይ ስሟን አትጥሪ። አታቂያትም አታቂያትም። አላውቃትም አታቀኝም ካልሽ አታውቂያትም። ስለዚህ ለማታውቂያት ሰው ሴት፣ ለዚያች ነብር ለሆነች ንግስት ሱመያ አንቺ በምን ድፍረትሽ ነው ልታነሽ የምትችይው? አዩ በካርድ ብር ስለገዛችሽ እንግዲህ ለስልክሽ ካርድ ሞልታ ነው ይሄ ሁሉ ማለት ነው የአዩ የቂጥ ሶፍት የሆን አርፈሽ ብትቀመጭ የተሻለ ነው። መልእክቴ ነው ማለት ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ